እንዲሁም ደግሞ የተሰማትን የመሸበር ስሜት ሜላኒ በየዋህነት ለአሽሌ ኮቷን ለመስጠት ማሰቧን ለስካርሌት ስትነግራት ስካርሌት እንዳላስደሰታት ና ራሷ ስካርሌት ለገና ስጦታ ብትሰጠው እንደምትፈልግ ስታወራ ሰምተናል። ስካርሌት ለአሽሊ ለመስጠት የፈለገችው ቆንጆ ባርኔጣ ከበትለር ለመቀበልና ና አሱባ ልትሰጠው ማሰበዋል። ስካርሌት የባሰ እያስጨነቃት ያለው ትልቅ ጉዳይ አሽሊን ብቻውን የምታገኝበት ና ናፍቆቷን የምትገልጽበት ቦታ አሽሌን በልቧ የራሷ አድርጋ የግል የብቻ የብላ ቆይታ ነበረ ብለን ነው ክፍል 57 ትረካ ያበቃው። ቀጣዩ ክፍል 58 ምን ይዞልን ይመጣ ይሆን? እስካርሌት እንዳሰበችው አሽሊን እውን ታገኘው ይሆን? ክፍል 58 ትረካ ይደመጥ። ግን ደናደሩ ብላ ተሰናብታቸው ወደ ማደሪያዋ ስትሄድና ወደ ማደሪያቸው ሲሄዱ የሜላኒ ፊት በስሜት ተሞልቶ ወደ ሮዝነት ሲያደላና እንዳንድ ነገር ስትንቀጠቀጥ አየቻት። ዐይኖቿ ምንጣፉ ላይ ተሰክተዋል። ምንም እንኳን አንድ የሚያስፈራ ስሜት የተጫናት ብትመስልም በዐይን አፋርነት የተጠቀለለ ደስታን ሳትጎናጸፍ አልቀረችም። አሽሌ የመኝታ ቤቱን በር ሲከፍት ሜላኒ ቀና ብላ አታይም ነበር። በሩን ሲከፍትላት ግን በፍጥነት ዘው ብላ ገባች። አሽሌም ቃሉን ሳያስበው እንዳገኘው ሁሉ እስካርሌትን ድንገት ደናደሪ አላት። እንደ ሜላኒ የእሱም ዐይኖች የእስካርሌትን ዐይን አላዩም። በሩ ከጀርባቸው ተዘጋ። እስካርሌት አፏን እንደከፈተች ብቻዋን ቀረች ባዶ ምድረ በዳ ላይ ድንገት ብቻዋን የቀረች መሰለ ለካ አሽሌ የሷ አይደለም የሜላኒ ነው ሜላኒ በሕይወት እስካለች ድረስ ደግሞ ከአሽሌ ጋር መኝታ ቤት ገብታ በሩን ለመቆለፍ ትችላለች የትኛውም ክፍል ከአሽሌ ጋር ገብታ በሩን መዝጋት ትችላለች የቀረውን ዓለም ውጪ ትታ? በሩን መቀርቀር ትችላለች። አሁን ተመልሶ ወደ ቨርጂኒያ መሄዱ ነው፣ ሐሩርና ቁሩ ወደሚፈራረቁበት፣ የበረዶው ቅስቃሴ ወደሚናከስበት፣ ህመምና ችግር ጥርሳቸውን አሹለው ወደሚጠብቁበት፣ ወርቃማው ራሱና ሸንቃጣ ሰውነቱ ቸልተኛ ሰው ተረከዝ ስር እንደገባች ጉንዳን ወደሚረጋገጥበት ቦታ ተመልሶ ሊሄድ ነው። ያለፈው ሳምንት ከናስደሳችነቱ እያንዳንዷን ሰዓት እየሰሰተ ከደመቀበት ትፍስህቱና እንደ ሕልም እንደ ቅዠት ውልብ ካለ ውበቱ ጋር ሳይጠገባለፈ ሳምንቱ ሳይታወቅ በፍጥነት በግራርና በገና ዛፍ ሽታ እንደ ታወደ በሻማና በማሾ ብርሃን እንደ ፈካ አስደሳች ሕልም ደቂቃዎች እንደ ልብ ትርታ እንደሚበሩበት አንድ አስደሳች ሕልም ሆኖ አለፈ። እስካርሌት በሕመምና በደስታ በተመሰቃቀለ ስሜት እያንዳንዷን ደቂቃ ከተፈጸመባት ድርጊት ጭምር እንድትመዘግብና አሽሌ ከሄደ በኋላ በትዝታዋ ማኅደር እንድታቆይ የገፋፋትና ትንፋሽ ያሳጣት ሳምንት በችኮላ ከነፈ። ወደፊት ጊዜ ስታገኝ ከተፈጸመው አስደሳች ድርጊት ትንሽ በትንሽ እየቆጠበች ወስዳ አሽሌ ባስፈለገው ሰዓት በሄደበት እየተከተለች ሲስቅ እየሳቀች፣ ሲናገር ጸጥ እያለች፣ የዓይኑን የቅንድቡን እንቅስቃሴ እያማተረች ያፉን የከንፈሩን ንቅናቄ ያስተዋለች እርካታ ያገኙበትን ዳንሱን፣ ዘፈኑን፣ ሳቁን ሁሉ አጣፍጣ ልታቀርብለት የወሰነችበት ሳምንት በጥድፊያ አለፈ። ጦርነቱ ደግሞ በዚህ አይነት ለዓለም ለዘላለም ይቀጥላል። ዕዳ ነው። ሜላሊን ተሰናብቶ እስኪወጣ ድረስ እበረንዳው ላይ ተቀምጣና የመሰናበቻ ስጦታዋን በእጇ ይዛ እየጠበቀች ብቻውን እንዲመጣ ልቧ ያሰበውን እንድትፈጽም ትጸልያለች። ጆሮዋን ወደ ፎቁ ሰክታ እያንዳንዷን ኮሽታ ታዳምጣለች። ነገር ግን ቤቱ ጸጥ ከማለቱ የተነሣ ከራሷ የልብ ትርታ በስተቀር የሚሰማት ነገር የለም። ወይዘሮ ፒቲን ከ30 ደቂቃ በፊት ስለተሰናበታቸው ትራሳቸው ላይ ተደፍተው ያለቅሳሉ። ከተዘጋው መኝታ ቤት አቅጣጫ የሹክሹክታ ድምፅ እንኳን አይሰማም። ስካርሌት እዛ መኝታ ቤት ውስጥ ለብዙ ሰዓታት የቆየ መሰላት። እያንዳንዷን ሚስቱን ለመሰናበት የሚቆይባትን ሴኮንድ ረገመቻት። ሴኮንዶች ባለፈው ቁጥር ከእሷ ጋር የሚቆይበትን ጊዜ እያሳጠሩ በመሆናቸው እረገመቻቸው። በዚህ ሳምንት ውስጥ ለእሱ ነግራቸዋለሁ ያለቻቸውን ነገሮች ሁሉ ታስብ ጀመር። ነገር ግን ልትነግረው የምትችልበት ምንም አጋጣሚ አላገኘችም። ምናልባት ወደፊትም ቢሆን ፈጽሞ እድሉ ላይኖራት እንደሚችል አሁን ታወቃት። አሽሊ፣ ትጠነቀቃለህ አይደል እ እግርህን እርጥበት እንዳታስነካው፣ ብርድ በሽታ ይይዛሃል። ከሸሚዝ ስር ደግሞ ጋዜጣ ማድረግ እንዳትረሳሽ፣ ነፋስ ይከላከልልሃል። እነዚህንና እነዚህን የመሳሰሉት ጅላጅል ነገሮች ነበሩ። ነገር ግን ከእነዚህ ይልቅ በጣም አስፈላጊ የሆኑ ሊነገሩ የሚገባቸው ነገሮች ነበሯት። እሱ ሲናገራቸው ልትሰማቸው የምትፈልገው በጣም አስፈላጊ ነገሮችም አሉ። ባይናገር እንኳን ዓይኖቹ ውስጥ ልታነባቸው የምትፈልጋቸው በጣም ብዙ ነገሮች አሉ። ግን ያላት ጊዜ በጣም አጭር ነው። ያሏት ጥቂት ደቂቃዎችም ቢሆኑ ሜላኒ ተከትላው ከመጣች ሊሰረቁባት ነው። ለምን ባለፈው ሳምንት አጋጣሚ ፈልጋ አልነገረችውም? ግን ቤት በኩል ሜላኒ ከጎኑ አትለይ፣ ዓይኗን ከዓይኑ ላይ አትነቅል። በዛ ላይ ዘመድ፣ ወዳጅ፣ ጎረቤቱ ይንጋጋል። ከጠዋት እስከ ማታ ከበውት ይውላሉ። ቤት በኩል ታናግረው። ሲመሽ ደግሞ እሱና ሜላኒ መኝታ ቤት ገብተው ቀርቅረውባት ይተኛሉ። ስካርሌትን ያየበት ጊዜ ቢኖር እንኳ ዐይኖቹ ሜላኒን እንዳይነኩ፣ ስሜቷም እንዳይጎዳ ተጠንቅቆ በወንድምነት በረጅም ጊዜ ጓደኝነት ዐይን ነው። ታዲያ እንዴት ብላ ታገኘው? ያም ሆነ ይህ ዛሬ ትሞታታለች እንጂ ይወዳት አይወዳት እንደሆነ ሳትጠይቀው አይሄዳትም። ማን ያውቃል ለአንዴም ለሁሌ የሚሆናል እኮ የሚሄደው። ሞት እንኳን የሚስጥር ፍቅሩን እያስታመመች ሙቀቱን እንድትጋራ ዛሬ ማወቅ አለባት። አሽሌሄን ለዘመናት ስጠብቀው እንደ ቆየች ሁሉ ሲቆርጣት ቆይቶ፣ ፎቅ ካለው መኝታ ቤት የኮቴ ድምፅና በር ክፍት ዝግት ሲል የሚያሰማው ድምፅ ይሰማል። ደረጃውን ሲወርድ ሰማች። ተመስገን ብቻውን ነው። ሜላኒ ከሐዘኗ ብዛት ካልጋዋም አልተነቃነቀችም ማለት ነው። አሁን እንግዲህ ለጥቂት ደቂቃዎች በግላጭ ብቻውን ልታገኘው ነው። ደረጃውን ቀስ እያለ እየወረደ መጣ። እንቅስቃሴው በደንብ ይሰማል። ከቤቱ ውስጥ ወደ ደረጃው ሲወጣ ዐይኖቹ ቀዘዝ ብለዋል። ፈገግ ለማለት ይሞክራል፣ ግን ፊቱ አሸበው መስሎ ጭር በማለቱ ውስጥ ውስጡን እንደ ቈሰለና ደም እንደሚፈሰው ያለ ስሜት ይነበብበታል። እስከ ዛሬ ካየቻቸው ወታደሮች ሁሉ እሱን መሳይ ቆንጆ አጋጥሟት እንደማያውቅ ሁሉ በባለመብትነት ኵራት ኩራት ተሞልታ ሲመጣ ብድግ ብላ ተቀበለችው። የሽጉጥ ማኅደሩና ቀበቶው በቦታው ውሎ ያብረቀርቃል። አጎት ፒተር በሚገባ ስለውለወላቸው ፎደራውና ጎራዴው እንዲሁም መኮልኮያው በጣም ያንጸባርቃሉ። አዲሱ ኮት ልብስ ሰፊው የይድረስ ይድረስ ስለወሻሸለው የመጋጠሚያው ስፌት ተዛብቷል። ተቀበለውም። አዲሱ ግራጫ ኮቱ ከመድመቁ የተነሳ የታጠፈ አሮጌ ቦላሌውና ተመላልጦ ጠባሳ የወረሰውን ቦት ጫማውን የበለጠ አስረጅቷቸዋል። ዳሩ ለምኑ ነው በብር ጥሩር ቢጥለቀለቅና ቢያበራ እንኳን እንደ ዛሬው እስካርሌትን ልቧን ሊነካት እንደ ዛሬው ያማረ ወታደር ሊሆንላት አይችልም። አሽሊ አለች፣ በልመና ድምፅ ባቡር ጣቢያው ድረስ አብሬ ልሂድ እባክሽ። ቅሪ እዚሁ ሁኚ። አባቴና ሌሎቹም ሴቶች ስለሚኖሩ ባቴጂ ይሻላል። ብቻ ለማንኛውም እዛ ሄደሽ ብርድ ከሚመታሽ እዚሁ ደነዋል ብትኝ ደስ ይለኛል። ትዝታውንም አልችለው፣ ወዲያው እቅዷን ተዎቹ ኢንዲያና ሃኒ ከሄዱማ ምን ይመቻል? የግል ሚስጥሯንም ለማውራት አትችልም። ደግሞ ሲጠሏት እንዳንድ ነገር ነው። ስለዚህ ያቀደችውን ጉዞ ሰረዘችው። እንግዲህ ወሊድ ይውላሽ ሊ ስጦታ አዘጋጅች። ብላ ስጦታውን ማቅረቢያዋ ሰዓት ሲደርስ ትንሽ አፈራለችና የተጠቀለለውን ዕቃ መግለጥ ጀመረች። ከቻይና ከሚመጣ ሐር የተሠራ ዙሪያውም ዘርፍ ዘርፍ ያለው ጌጠኛ የአንገት ልብስ ማለትም ስካርፍ ነው። ሬት በትለር ሃቫና ሄዶ ሲመጣ ካመጣላት ሰፊ መቅለሚያ ለወንድ በሚሆን መጠን ቆርጣ ባለፈው ሳምንት ላሽሌ ያዘጋጀችው ስጦታ ነው። በጣም ቆንጆ ነው እስካርሌት። ራስሽ ነሽ ሰፋሹ መሰለኝ። በጣም ግሩም ነው። እነዚያ ጓደኞቼ የአዲስ ኮትና አዲስ እስካርፍ አድርጌ ሲያዩን ቀንተው ይሞታሉ። እስቲ አርግልኝ ኔ ቆንጆ አላት። ወገቡ ላይ ከቀበቶ በላይ የፍቅር ቋጠሮ በሚባለው አይነት አዙራ ሸብ አደረገችለት። አዲሱን ኮት የሰጠችው ሜላኒ ልትሆን ትችላለች። እስካርፉ ግን የስካርሌት የራሷ ልዩ ስጦታ ነው። ጦር ሜዳ ሄዶ ባየው ቁጥር ያስታውሳታል ማለት ነው። ቀጥ ብላ ቆመችና ትኩር ብላ ተመለከተችው። ቆንጆ ነው የሚባለው ጄምስ ስቱዋርት እንኳ ከነለበሰው ልብስ ፊቷ ቢቆም ይህን የእሷን ጀግና አይስተካከልም። በጣም ቆንጆ ነው አለ ዘርፉን በጣቶቹ እየዘረዘረ ፣ ግን እርግጠኛ ነኝ ወይ ቀሚስሽን ወይ መቅለሚያሽን ቀደሽ መሆን አለበት የሰራሽው። እንደዛ ማድረግ አልነበረብሽም ስካርሌት በዛሬ ጊዜ ውድ እቃዎችን በቀላሉ ማግኘት አይቻልም። ውይ አሽሌ፣ እኔ ብላ አቋረጠች። ልትል የፈለገችው ግን ለመልበስ ከፈለግ ልቤንም ቆርሼ ብሰጠ ፈቃዴ ነው ለማለት ነበር። በመጨረሻ ማናቸውም ነገር አረገልሃለሁ እሺ? አለችው። እውን ታደርጊያለሽ አለና ጠየቃት፣ ፊቱ ላይ የነበረው ቅሬታ እየጠፋ እንግዲያው እንድታደርግልኝ የምፈልገው አንድ ነገር አለ። ይሄ ነገር ጦር ሜዳ ሆኜ እንዳላስብና እንዳልጨነቅ ሀሳቤን ቅልል የሚያደርግልኝ ነገር ነው። ምንድን ነው እሱ? አለች ሙሉ ፍቃደኝነቷን ለመግለጽና ቃል ለመግባት ቸኩላ ስካርሌት የሜላኒን ነገር አደራ፣ የሜላኒን ነገር አደራ። ወሽ መጧም ቆረጣት። እስቲ ሌላ ስንት አድርጊልኝ የሚባል ስንት ቃል ግቢልኝ የሚያሰኝ ጉዳይ እያለ ስንት የሚያስደስት ስንት የሚያስፈነድቅ ነገር እያለ ሰው በአሁኑ ሰዓት ስለ ሜላኒ ያነሳል? በሉ ተበሳጨች። ንዴት እሳት አረጋት። ከአሽሌ ጋር የብቻዋ የግሏ የሆነ የመነጋገሪያ ሰዓት ይሄ ብቻ ነው። ይህም በዛ ብሎ ሜላኒ በሌለችበት ጥላዋ መሃላቸው ገብቶ ይበጠብጣል። አሽሌ ደግሞ በዝች የመጨረሻ የመለያያቸው ሰዓት የሜላኒን ስም ማንሳቱ ይባስ። እንዴት እንዲህ ያለ ጥያቄ ይጠይቃል? በበኩሉ መበሳጨቷንም ሆነ በብስጭት ፊቷ መለዋወጡን ልብ አላለም። እንደ ወትሮ ባይኖቿ ውስጥና ካይኖቿ ባሻገር አንድ ነገር ያስተውላል። እሷን በጭራሽ አላያትም ናው ከዓይንሽ አታርቂያት አደራ። ቡቡናት፣ እሷ አታስተውለው። በነርስ ሥራዋና በስፌት ሙያ ተጠምዳ ራሷን ትጐዳለች። ጭምትና ዝምተኛ ናት። ከፒትፓት ከሄነሪና ካንቺ በስተቀር በዚህ ዓለም ላይ ዘመድ የምትለው ይቀርበኛል የምትለው አንድም ሰው የለም። ማከን ያሉት የበረር ቤተሰቦችም የሦስት ቤት ዝርያ ያክስት ልጆቿ ናቸውና ይህን ያህል አትቀርባቸው። እንደምታውቂው ወይዘሮ ፒትፓት እንደ ሕፃን ልጅ ናቸው፣ ነገረ ሥራቸው ሁሉ የትንሽ ልጅ ነው። አጎት ሄነሪም እንደሆነ ሽማግሌ ነው። ሜላኒ እንደ እህቷ አድርጋ ትወድሻለች የቻርለስ የወንድሟ ሚስት በመሆንሽ ብቻ ሳይሆን እንደዋላ አለ አይደለም አንቺ በመሆንሽም ጭምር ትወድሻለች። ስካርሌት፣ እኔ ብሞትና የሚደግፋት ብታጣስ ብያስብና ድንጋጤው እንደ ሕልም ይወስደኛል። ና ቃል ትገቢልኛለሽ እስካርሌት። እኔ ብሞት ያለውን ክፉ ቃል ሰምታ በመደናገጧ ከዚያ ወዲያ የተናገረውን አልሰማችም። ለራሷ ሁል ጊዜ የሞተና ያልሞተ ሰው የተጻፈበትን ባሕረ መዝገብ በተመለከተች ቁጥር ክፉ እንዳይነካው በመመኘት ልቧን እንጥሏ ላይ ሰቅላን የምታነባው የኮንፌዴራሲው ወታደሮች ድባቅ ቢመቱ እንኳን አሽሌ እንደሚተርፍ ለውስጠ ቀልቧ ይታወቃታል። ታዲያውን ራሱ አፍ አውጥቶ የምትፈራውን ነገር ነገራት። እጢዋ ፍርሃት ዋጣት። ባጉል አምልኮ ተጥለቅልቃ ትይዘው ትለቀውን አታ፣ ልቡናዋ ከሚያውቀው ይልቅ ይሄ የሰማችው ነገር አይሎ ክፉኛ ተናነቃት። እንደ አይርላንድ ተወላጅነቷም ሁለተኛውን እይታ ከመጀመሪያው ይልቅ አመነችበት። በተለይ የሞት ነገር ሲነሳ የምታይ የምትሰማውን ማመን ይቀላታል። አሽሌ ሐዘንተኛ አይኖቹ ውስጥም የምታየውና ጠቅላላ ሁኔታው ጥላ ሞት ያንዣበበበት አይነት ነው። እንዲህ ማለት የለብም፣ አረ ከነ ጭራሹ ማሰብ የለብም። ስለ ሞት ማውራት ደግ አይደለም። ይቅር ይበልህ እንዲሁም ይቅር ይበልኝ በል። ይቅር ይበልሽ እንበል። እሱን አንቺ ትጸልይልኛለሽ፣ ወዲያውም ሻማ ታበሪልኛለሽ አለየሳቀ የመንፈስ ሥጋቷ እንዴት በፍጥነት እንዳናገራት እያየ እሷ ግን ለተናገረው እንኳን ልትመልስ ያለውንም አልሰማች። አሽሌ በቨርጂኒያው ጦር ሜዳ ላይ ከእሷ ስንትና ስንት ርቆ በረዶ ላይ ሬሳው ተንጋሉ ስዕሉ እየታያት በሐሳብ ታምጣለች። መናገሩን ሲቀጥል የድምፁ ማማር የመለስለሱና ሁሉ ነገሩ በቃኝ የማለቱ ሁኔታ ይብሱን እያስፈራት ሄደ። ንዴትና ተስፋ መቁረጥ ሲለቋት፣ ደግሞ ፍርሃት ይቀበላታል። ለዚህ ብዬ ነው አደራ ምልሽ እስካርሌት። በእኔም ላይ ሆነ በሌሎች ላይ የሚደርስብን አይታወቅም። በመጨረሻም ቢሆን ሕይወቴ ቢተርፍ እንኳን ሜላኒን ለመንከባከብ በጣም ሩቅ ቦታ ሆናለሁና አልችልም። በመጨረሻ በመጨረሻ ነው ያልከው? አዎ በጦርነቱ መጨረሻ ማለም ሲጨልምብን ማለቴ ነው። ግን ግን አሽሌ ያንኪዎች ሊያሸንፉን ይችላሉ እንዴ? ምን ነው ሳምንቱ ሙሉ ስለ ጄኔራል ጀግንነትና የጦር ስልት ታዋቂነት ስትናገር አልነበረ? በዚህ ሳምንት ማንም በፍቃድ የመጣ ወታደር እንደሚያደርገው ሁሉ ዋሽቻችኋለሁ። ደሞ ልክ ነኝ። ሜላኒን እና ወይዘሮ ፒቲን በምን ዳል አስፈራራቸው? አዎ፣ ስካርሌት፣ ያንኪዎች ድል መተውናል። ጌትስበርግን መያዛቸው የፍጻሜው የመጀመሪያ እርምጃ ነው። እዚህ ያለ ሰው ይሄን ሁሉ አያውቅም። እዚህ የተመለሱትም ቢሆኑ ብዙዎቹ ልብ አላሉ። የእኛን ችግር ሊያዩልን ሊገነዘቡልን የቻሉ አይመስሉኝም። ግን እስካርሌት፣ አንዳንድ ጓደኞቼ ባዶ እግራቸውን ናቸው። በረዶው ደግሞ ቨርጂኒያ ውስጥ የሰው ቁመት ያህል አድጓል። እናም ቀዝቃዛና የደነዘዘ እግራቸው በአሮጌ ጨርቅና በተቀዳደደው የእግር ሹራብ ተሸፍኖ ሳይና ዱካቸው በረዶው ላይ የነጠበ የሚያልፈውን ደምስ አስተውል በአንጻሩ እኔ ደህና ቦቲ ጫማ እንዳለኝ ሳስብ ጫማዬን ወዲያ ወርውሬ እንደነሱ ሁንሁን ይለኛል። ውይ ውይ፣ ባካሽ ል እንደሱ አታደርግ። እንደውም ቦት ጫማዬን አልጥልም ብለቃ አልግባልኝ ያስባችሁትን ያህል በክፍል ሀምሳ ስምንት ተመልሶላችኋል። አድማጮቻችን ቀጣዩ ክፍል ትረካ ደግሞ ምን ይዞ ይመጣ ይሆን? ክፍል ሀምሳ ስምንት ግን በዚሁ አብቅቷል።